ቢስሚላህ ራህማን ራሒም ቢስሚላህ በአላህ ስም አራሕማን እዝነት ሰፊ በሆነው አራሒም የቀጣዩዋ እዝነት ባለቤት በሆነው በሩኅሩህ ጌታ ስም ይጀመራል። ይሄ ምዕራፍ ሊኢላፍ ሊያላምዳቸው ማንን? ቁረይሽ ቁረይሾችን ሊያላምዳቸው እኮ አላሁ ሱብሓነሁ ወተዓላ ምን ሠራ? ከሱረቱል ፊል ጋር የተያያዘ ነው ይላሉ አብዛኛዎቹ የተፍሲር ሊቃውንቶች አብረሃው አጽባሀ የተባለውን ከአባሊያፈርስ የመጣውን ግለሰብ በዝሆን ሰራዊት ተጭኖ ማለት ነው። አላሁ ስብሓነሁ ወተዓላ ወፎችን ልኮ ተርሚሂም ቢሒጃረቲን ሚን ሲጂል ከእሳት የተጠበሱ የጭቃ ድንጋዮችን ወርውረው ድምጥ ማጣቸውን አጠፉ። እነማን እነዚያ ወፎች? አላህ እዟቸው። በዚህም የተነሳ ቁረይሾች በጀዚረተል አረብ ላይ በጠቅላላ በጣም ተከበሩ፣ ለንግድ በሚሄዱበት ሰዓት። ስለዚህ ይሄ ማጠቃለያ ከሆነ ቀጥታ እዚህ ስንመጣ ይያያዝልናል። አላህ ምን አለ ሊኢላፍ ሊያላምዳቸው፣ ቁረይሹን ቁረይሾችን ሊያላምዳቸው። ባለዝሆን ሰራዊት የሆነውን አብርሃን አጠፋ። ኢላፊህም አላህ እኮ አላመደ። ከማላመዱ ውስጥም እኮ ርሕለት፣ ሽታኢ ሬሕላ ማለት ጉዞ፣ አሽታኢ በክረምትና ወሰይፍ በበጋ የሚያደርጉትን ጉዞ ማለት ነው። በክረምት ወቅት ወዴት ይጓዙ ነበረ? ወደ የመን። በበጋ ወቅት ደግሞ ወደ ሻም ይጓዙ ነበረ። ስለዚህ አላሁ ስብሓን ይህንን ካደረገላቸው በኋላ መልሶ ደግሞ ምን አለ? ፈሊያዕቡዱ ይህን ሁሉ አድርጌላችኋለሁና አላምጃችኋለሁ። ጀዚረት አልአረብ ላይ እንድትከበሩ አድርጌያችኋለሁ። በክረምት ወቅት ወደ የመን፣ በበጋ ወቅት ደግሞ ወደ ሻም እንድትሄዱ ፈቅጄላችኋለሁ። የተከበራችሁ እንድትሆኑ አድርጌያችኋለሁ። ፈሊያዕቡዱ ያምልኩ ማንቁረይሾች ሆነ መላዊ ሰው ልጅ ረብ ሃደል በይት ረብ ጌታ የሆነውን ሃደል በይት የዚህም ቤት ጌታ የማንን የካዕባን ጌታ